ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ ደና ነኝ። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? ደና ናችሁ? እኔ ደና ነኝ። እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ ሸር አድርጉልኝ፣ አበረታቱ ማለት ነው። ማሮችዬ እንዴት ናችሁ? ደና ናችሁ? እኔ ደና ነኝ። እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ፣ በአዲስ መረጃ መጥቻላችኋለሁ ማለት ነው። ዛሬ ይሄላችሁ የመጣሁት ስለ ጂጂና ስለ ፋኒ እንዲሁም ደግሞ ስለ ሳምሶን ነው ይላችሁ የመጣውት ማለት ነው። እንግዲህ ዛሬ ይላችሁ የመጣውት ቪዲዮ ምንድን ነው? ሳሚ ማለት ነው ቪዲዮ ሰርቷ ላይ ታችሁ ታለይ ለጂጂ ለአማቱ ማለት ነው። ጂጂ ማለት የሚስቱ እናት ናት። እንግዲህ ታውቃላችሁ። እሷ እንግዲህ እኔ እንኳን ካወኳ ጀምሮ ሁሌ ስድብ ነው፣ እሱን ሁሌ ማዋረድ ነው፣ ሁሌ እስከ ቤተሰቦች ሁሉ እየሄደች ነው የምትሰድበው ማለት ነው ጂጂ እና፣ እሷ አሁን አንዳንድ ጊዜ የሆነ ሰው ዝም ብሎ በቃ የሆነ ትግስቱ ልቅ ሲል የሚወጣው ነዳጅ ያስፈራል። ገባችሁ አይደለ? የሚወጣው ኢነርጂ በጣም ነው የሚያስፈራው። ይሄ ልጅ በጣም ታግሷታል። ስወልድ ብትተወኝ ብሎ ልጅ አንድ አይሉት ሁለት ልጅ ወልዷል። ከልጇ በቃ እንዲያው ቤተዘመድ ስንሆን እንኳን ከተወችኝ ብሎ በጣም ብዙ ታግሷታል ማለት ነው እንግዲህ እንደዚህ ታግሷት ግን ይቺ ልጅ ሴትዮ የሆነ ክብር ሲሰጥ የሰጣተኝን ክብር እንደ ፍራቻ አንዳንድ ጊዜ ሰው ዝም ሲል ወይም ደግሞ አለመናገርን ሲመርጥ ወይም ደግሞ የሆነ በቃ እናትናት ብሎ ሲያከብር ዝም ሲል እንደ ፍራቻ የሚቆጥሩ ሰዎች አሉ። አሁን ጂጂ የተጠቀመችው ያንን ነው። እሷ ክብሯት ዝም ሲል ወይም ደግሞ እሱ አይ በቃ የልጆቼ አያትናት በቃ አይ የልጆቼ እንደዚህ ናት ብሎ ዝም ሲል፣ የሚስቴ እናትናት ብሎ ዝም ሲል እሷ የወሰደችው እንደ ፍራቻ ነው። ገቧቸው? እሱ እንደ ፈራት የሆነ በቃ እንደንትን። በነገራችን ላይ ጂጂ ባለጌ ሰውናት። ስለ እውነት ማለት ለምንም አጠቅምም። ስለ እውነት ለምንም ሰው በአምሳ ዓመቱ ና በሰላሳ በአምሳ ዓመቱ ና በአርባ ዓመቱ ሰው ይቆርባል እንጂ በዚህ ደረጃ የልጅን ባለቤት እያሳደዱ በነገር መቆደር እስከ ቤተሰቦቹ ድረስ በጣም ከባድ ነው። በጣም ማለት ነው ሪስኪም ያስወስዳል። ይሄ ልጅ እንግዲህ እንዳያችሁት ተስፋ ሞ ቋርጦ ማለት ነው፣ ተስፋው ማጥጦ በህግ ነው መፋረድሽ ብሏታል ማለት ነው። በህግ ነው መፋረድሽ ብሏታል። እሷ እንግዲህ የልጇን ባል የልጇን ባል የልጆቿን አባት የልጆቿን ልጅ አባት እንግዲህ የልጇን ባል ሊደፍረኝ ነበር አለች። ጭራሹን ማለት ነው። ይሄ ከስብና እየጎደለ ነው። ስለ እውነት ከስብና እየጎደለ ነው። አይደረግም። ሰው ዝም ሲል፣ በተለይ ደግሞ እንደዚህ አማት ምራት ውላችሁ፣ ይሄ የባል ቤተሰብ የባል ወገን የባል እንትን ሆናችሁ፣ ሰው ዝም ሲል እንደ ፍራቻ የምትቆጥሩት ነገር አንድ ነገር ሲናገር የምትሰነጣጥቁት ነገር የባሰ ሪስክ ነው የሚያስወስዳችሁ። የባሰ አይምሯችሁ ላይ ሌላ ታሪክ ነው የሚወስድባችሁ። ልክ ጂጂ እንደሆነችሁ ማለት ነው። ልክ ጂጂ እንደሆነችሁ አንዳንድ ጊዜ ሰዎች የሆነ ለልጃችሁ የወደዳችሁ ለልጃችሁ ያሰባችሁ አስመስላችሁ የሆነ የምትሄዱበት እርምጃ ራስን ነው የሚጎዳው። ይኖ አሁን ጂጂ በቃ እንግዲህ አሁን እሱ ትግስቱ አልቋል። ቤተሰቦቹ ሰድባበታለች። እናቱ ሰድባበታለች። ወንድሞን ሰድባበታለች። ያልሰደበችበት የለም። ያልሰደበችበት የለም። እሱን ያላወረዱ ችልም በጣም ትዕግስተኛ። አይ ስዌር እኔ እንደሱ ትዕግስተኛ ብሆን እግዚአብሔር ነው ምላችሁ። በጣም ትዕግስተኛ ሰባት ዓመት ሙሉ ችሏት። እንደገና ሲታረቁ ሲገባ እንደገና ሲጣሉ ሲወጣ እንደገና። ከእሷ ጋር ከልጇ ጋር በተጣላች ቁጥር እሱን ነው የምትሰድበው። ከልጇ ጋር በተነጋገረች ቁጥር እሱን ነው የምትናገረው። ከልጇ ጋር የሆነ በቃ ብቻ የሆነ ነገር በሆነች ቁጥር የምትናገረው እሱን ነው በቃ እሱን ነው፣ ቤተሰቦቹን ነው የምትናገረው። በቃ በጣም ሲበዛ እንደ ጂጂ ባለጌ በአፏ የምትጸዳዳ ርካሽ ሴት እንደ ጂጂ ይቻላል፣ እውነት ለመናገር ማለት ነው። እና አሁን እንግዲህ ሊከሳት ነው። በጣም ብዙ ነገር ተናግሯል፣ ቤተሰቦቼ ተሰድቡብኛል፣ እኔ ተሰድቤያለሁ። የሆነ ሰው በራሱ አጀንዳ ቲክቶክ ላይ ሲመጣ እኛን ነው ትንትራስ የምታደርገን፣ ያኔ እኛን ነው ልጄ እኮ እኔ እንደዚህ ባልሆንላት ልጄ እኮ እንደዚህ ባላደርግላት ልጄ እኮ እንደዚህ ባልፈጥርላት እኔ እኮ ባልኖርላት እያለች ነው የምታሳድደው። ስለ እውነት ስለ እውነት ማለት ነው። የሌላ ሰው ከሌላ ሰው ሕይወት ጋር እያነፃፀረች ነው እነሱን የምትናገራቸው ማለት ነው። እነ ሳምሪን ወይም ደግሞ እነ ፋኒን ማለት ነው። እና ጂጂ ሲበዛ ሲበዛ በዚህ ደረጃ ነው ልጅሽን እያወጣሽ የምታሰጭው። እና ብታቆሚ በቃ ቢበቃሽ ቢበቃሽ ሰው ለራሱ ይታዘብሻል። እስኪወርድ ነው የምልሽ፣ ሰው በጣም ነው የሚታዘብሽ። በዚህ ደረጃ አንቺ ልጄ እንደዚህ አድርጎ ልጄ ፈጥሮ ልጄ ስር ልጄ እንደዚህ ብላ አባቷን ሰደብሽ፣ ምን ማታረጉ ነገር አለ። ልጅን በዚህ ደረጃ አሳልፈሽ ሜዳ ላይ ማስጣት መልካምም አይደለም። ሲጀምር ቤተሰብን፣ የባልሽን ቤተሰቦችም ይሆኑ የራስሽን ቤተሰቦች ይሆኑ፣ የፈለገ ነገር ቢፈጠር የምሬ ነው። የፈለገ ነገር ቢፈጠር እዛው ራስሽ ራስሽ ማለት ነው ራስሽ እዛው ላይ ተናገሪያቸው እንጂ አሳልፈሽ ለሚዲያ ላይ አትስጫት፣ አትስጫቸው። አሳልፈሽ ሚዲያ ላይ ጥሩም አይደለም። ሚዲያ ባይኖር እንኳን ለገሊት እንደዚህ ብላ የእሷ እንደዚህ ብለሽ ለዛ ሰው ለዛ ሰው ለዛ ሰው አሳልፈሽ ከሰጠሽ ያንን የምትፈልጊውን ሰው እያጣሹ ነው የምትይት። ምክንያቱም በዚህ መንገድ የእኔ ህይወትም ስላለበት ልጅ ፈልጌ የኔ የራሴን ህይወት በእንደዚህ አይነት መንገድ እኔ ቤተሰብ ስላጣሁ ቤተሰብ ስለተውኩ ማለት ነው የራሴን ልጄን ቤተሰቦች ስለተውኩ ማለት ነው ጥሩም አይደለም። የዛን ነገር መለቃቀም፣ የዛን ነገር መለቃቀም፣ የዛን ነገር መለቃቀም፣ ከዛ በስሜት ያ ሰው ሲናገር የዛ ሰው ነገር መሰነጣጠቅ ምናምን ራስን ነው የሚያሳጣ። የምር ነው የምላቸው። ጥሩም አይደለም ጂጂ፣ የምታደርጊው ነገር ፕሊስ፣ ለልጅ ልጆች ስትይ፣ ፕሊስ፣ በቃ ፕሊስ፣ አቁሚ። እዚህ በኋላ እኛ ከትናንትና ተወልደን የታናናሾቹ ታናናሽ ታናናሽ ታናናሽ እንዲህ ልንመክርሽ አይገባም። ነውር ነው ስለ እውነት ማለት ነው። ስለ እውነት ነውር ነው። አይደረግም ልጆችሽን እያወጣሽ አታውሪ አታውጪ ሚዲያ ላይ አታውጪ የልጆችሽን የባልሽን የልጆቿን ባለቤት የልጅሽን የባል ቤተሰቦች እያወጣሽ አታውጪ በቃ አታውጪ የሳምሪን አማቾች ወይም ደግሞ ምራቶች የሳምሪን ቤተሰቦች እያወጣሽ አትሳደቢ በቃ አትሳደቢ ጥሩ አይደለም በቃ ይህ ምን ያህል ምን ያህል ትዕግስተኛ ቢሆን ነው ምን ያህል ምን ያህል ኢንስፔክት ቢኖረው ነው ይህን ያክል ጊዜ የታገሰሽ ይህን ያክል ጊዜ የታገሰሽ ማለት ነው። እና ጥሩም አደለም ጂጂ፣ ጥሩ አደለም በቃ። የሆነ ባፍሽ በልጅሽን የምትስይበት መንገድና የምታስከብርበት። እንዲያውም በጣም ጀግና ቤተሰብ በጣም ጨዋ ወልዶ ያሳደገው ሳምሪ ሳሚ፣ በጣም ጨዋ ያሳደገው ሰው ነው ፍኒ ማለት ነው። ምክንያቱም እንደዛ ቤተሰቦቹን እየሰደብሽበት፣ እንደዛ እያወረድሻቸው ቤተሰቦቹን። እንኳ ለእንግድነት ስትሄድ ጠብ ርግፍ ብለው አስተናግደው ልጆቿን ይዘው አንቺ ሂጅ ተንቀሳቀሽ ብለው እንደ እናት ካንቺ ካንቺ የሚደረገውን ነገር እነሱን ያደረጉላት ፍቅር ነው የሰጧት የባሏ ቤተሰቦች አይገርምሽም? አንቺ እናት ተብለሽ እንኳን ያልሰጠሻትን ክብር የባሏ ቤተሰቦች ግን ኢንስፔክተ ልጆቿን ሸክፈው አይም ሲሪየስ የፋኒ እናት የልጅሽን ዳይፐር ቀይራ አጥባ ልጆቹን አምጪ ነይ ነው የሚይዝ ብላ ከቤት ስንት ወር አስቀምጣላታለች? አንቺ ወላጅ እናቷ ያላደረግሽላትን ነው የፋኒ ቤተሰቦች ያደረጉላት፣ የባሏ ቤተሰቦች ያደረጉላት። ሪስፔክት ይገባቸዋል። ክብር ለሚሰጠው ክብር እንሰጣለን። የምሬ ነምልሽ አይስወር የኔ ቤተሰቦች በቃ የሆነ ሰላም እንኳን ሰጥተው ደስታውን አልችለውም ስነግርሽ ማለት ነው የኔ የባለ ቤተሰቦች ደስታውን ሰላሙን እንኳን ሰጥተው ደስታውን አልችለውም። አይደለም እንደስ እንደ ፋኒ አይነት ቤተሰብ ሁነው ተገንተው ይቅርና ማለት ነው። አይስር ሰላም ለመስጠት ለራሱ መመረጥ እና አንቺ ደግሞ ሰላም ስጫቸው፣ በቃ ልጆቻቸውን ያሳድጉባቸው ያሳድጉበት፣ ሰላማቸውን ስጫቸው። በቃ ከዛ ሰው ጋር ሲት ያነሰው ተጣልቶ ቲክቶክ ላይ በመጣ ቁጥር አንቺ የነሱን ህይወት ታገ እያደረግሽ ከዛ ሰው ጋር አታመሳስይባቸው በቃ። አትባልጌ ጥሩ አይደለም ለማለት ፈልጌ ነው። ሌላው ሳምሶን፣ ሳምሶን ደግሞ እንግዲህ አርቲስት ሳምሶን አርቲስት ሳምሶን አኪል ስሙ እንደዛ መሰለኝ። እና እሱ ደግሞ ከወይዘሮ ዳጊ ጋር እንግዲህ ሶስት ነው ሁለት ልጆችን አፍርተዋል። ዘጥ ያለ ነዳጅ አንዴ ሲወጣ እንዳለገርኳቸው እንደዛ ነው። እና እሱ ዛሬ ላይ ሰይፉ ላይ ቀርቦ በስላሴ ስም ዝምተኛ ሰው ሲናገር እንዲህ ነው ጋይስ፣ ዝምተኛ ሰው ሲናገር እንዲህ ነው ይናገር የለ እንዴ! እንዲህ ነው እንዲህ የሚናገረው እናንተ። ዝም ያለ ሰው ለካ ሲናገር ከባድ ነው። በጣም ነው የተናገረው። እኔ አንሲወር ኢንተርቪውስ ከዚህ ጨርሻ አዳምጬ አላውቅም፣ የእሱን ግን ጨርሼ ነው ያዳመጥኩት። ጨርሼ ማለት ነው። በጣም የሚገርም ባል በጣም የሚገርም የሚገርም ባል የሚገርም አባት ነው። የሚገርም ማለት ነው። ያለ ስሙ ስም ተሰጥቶት የምር ነው የምላችሁ። ዋው እንደዚህ አይነት ባላለ እንዴ ትላላችሁ። የምር ዝም ያለ ሰው ዝም ብሎ አንዴ ግን ከውስጡ ያለውን ነገር ሰው ፍንቅል አድርጎ ሲያወጣው በጣም ከባድ ነው ጋይስ። በባለቤቱ የተነሳ ስምንት ዓመት እህቱ ጋር ተጣልቷል። አይገርምም? ይህን ጉዳዩን እኛ አናውቅም። እሷ ግን አሁንም እህቱ እህቱ እህቱ ነው የምትለው ስለ እውነት። አንዳንድ ባለጌ ሴት እኮ አለ፣ ግን የምር እህቱ እንደዚህ ብላ የእኛን ግንኙነት አትፈልግም። እና በሚገርም ሁኔታ እንግዲህ በሚገርም ሁኔታ ነው የሆዱን ብሶት አውጥቶ የተናገረው ሳምሶን ማለት ነው። እንግዲህ ሳምሶን በዚህ ደረጃ በዚህ በዚህ በዚህ በዚህ በዚህ ደረጃ ምሬቱን አውጥቶ ተናግሯል ማለት ነው። አርቲስት ሳምሶን እንግዲህ አንዳንድ ሴቶች ብዙ ጊዜ ብዙ ጊዜ ስለራሳችሁ ብቻ ያችን ስህተት እየፈለጋችሁ ስህተት እያፈለጋችሁ መቼም እሱ ዝምተኛው፣ መቼም እሱ አይናገርም፣ መቼም እሱ ምንም አይልም፣ መቼም እሱ እንደዚህ አይልም እየተባለ ዝም በተባለ ጊዜ ዝም ያለ ሰው አንዴ ከተናገረ ያለውንም የሌለውንም ነው ዝርግፍ አድርጎ የሚናገረው ማለት ነው። እና አርቲስት ሳምሶን አሜሪካ ሂዷል፣ ሚስት አግብቷል፣ ከበላ ላይ ሂዶባታል፣ ወሽሞባታል፣ እንደዚህ ብሎባታል፣ እንደዚህ ብሎባታል እየተባለ ነበረ ሲወራ የነበረው። እንግዲህ እሱ ግን ምንም ከውሸት የራቀ ነው ብሎ ያወራው። ያ አሜሪካ የሄድኩት ራሴን ትሪት ለማድረግ ነው፣ ራሴን ሰላም ለመፍጠር፣ ራሴን ወደ ራሴ ለመመለስ ነው እንጂ አሜሪካ የሄድኩት እኔ ሴት ይዤ ወይም ደግሞ ባልጌ ወይም ደግሞ ከበላዋ ላይ ሂጄ አይደለም። እኔ ሲጀምር ለቤቴ በጣም ታማኝ ነኝ። በጣም ለልጆቼ ምርጥ አባት፣ ለቤቴ በጣም ታማኝ ነኝ። ከአቅሜ በላይ ሲሆንብኝ ግን ልጆቼ በሞራል እንዳይጎዱ መለያየትም ካለብን እንለያይ ብዬ ወስነን ተለያይተናል። በጣም ብዙ ነገር ነው የተናገረው። እና ዝም ብዬ ሳስበው ሙሉ ኢንተርቪውን ስሰማው በጣም ነው ያሳዘነኝ። ያለ ስሙ ስም ሰጥተውታል። ውሽማ ያዘ እሷ እራሷ ኢንስታግራም ላይ የምትለጥፈው ነገር ምናምን እንደተጎዳች ምናምን፣ አንዳንድ ጊዜ እንትን ያላለች ዘላ ከወጡ ነው የሚባለው። የሆነ ኢንተርቪው ላይ ምን ስትል ሰማዋት መሰላቸው ሲንግል ማም፣ አሁን ከመቼው ሲንግል ማም ሆነሽ ነው አንቺ ስለ ሲንግል ማሞች የምታወሪ? እኛ እናውራ እንጂ ስለ ሲንግል ማሞች እኛ እናውራ። ያላባት ልጅ ማሳደግ፣ ያላባት ያለ ፋሚሊ ልጅ ማሳደግ እኛ እናውራ፣ እኛ እናውራ እንጂ። አሁን አንቺ ትናንትና ነው ሲንግል ማም፣ ስለ ሲንግል ማም መተሽ አስተያየት የምትሰጪው ስለ ሲንግል ማም መተሽ። ሲንግል ማም እኮ ፈልገው አይደለም ያላባት የምታሳደግ። አንዳንድ ሰዎች ስንወደድ ወይም ደግሞ ስንፈቀር የምንናገረውን አናቅ። አይገርምሽ? የምንናገረው አናውቅም እንጂ እሱ ሲጀመር በጣም እኔ እንጃ በጣም ነው ያሳዘነኝ። ዝም ብሎ ብሎ ሲናገር የተናገረው ንግግር የምር በጣም ነው በጣም ነው ልቤን ነካው። እሱ የምር ማለት ነው እና የምልላችሁ ፈልጌ ነው፣ በትዳራችሁ ላይ ያልሆነ ስም የምትሰጡ ሰዎች፣ በሰው ትዳር ጣልቃ የምትገቡ ሰዎች እንዲሁም ደግሞ ነገ ትዳራችሁን የምትፈልጉት ከሆነ አሳልፋችሁ ለሰው ስለዛ ሰው መጥፎነት ስለ ተዳራችሁ ወይም ስለ ባላችሁ አሳልፋችሁ መጥፎነት የምትሰጡ ሚስቶችና ባሎች፣ በልጅ ባልና በልጅና በልጅ ትዳር ውስጥ ገብታችሁ የምትፈተፍቱ ወላጆች ልክ እንደ ጂጂክያ ለምሳሌ የምትፈተፍቱ ሰዎች ሲሆነ ድምጽ እዛ ስለገባብኝ ነው። ሁለተኛ ነገር ደግሞ የሆነ የትዳራችሁን የምትፈልጉት ከሆነ በዛ ሰው በትዳራችሁ ላይ ያለውን ትርፍ ቃል አለመናገርን ለዚህ እንትን ይላል ማለት ነው። ዛሬ ለቪዲዮ ጥራት ይቅርታ ይጠይቃለሁ። አንዴ ወደዚህ አንዴ ወደዚህ እያልኩ ስለሆነ የሰራሁት ማለት ነው። ብዙ ማሳባስ አስተያየት አልሰጣሁም። ይህን እላችሁ ወዳለሁ። ፋኒ በጣም ጀግና ጀግና ነህ። በጣም በጣም ጠንካራ ሰው ነህ፣ በጣም ትግስተኛ ነህ። ሳላድንቅህ አላልፍም። ለልጆችህ ስትል ይህን ያክል ኢንስፔክት ጠብቀህ ይህን ያክል የልጆችህን እናት አክብረህ በዚህ ደረጃ የሚስትህን እናት አክብረህ እዚህ ደረጃ ደርሰህ፣ አሁን ግን ትግስትህ ሲያልቅብህ ለመናገር እዚህ ደረጃ ለመድረስ ህግ ደረስ ለመድረስ የበቃኸው ትግስትህ ነው። ትግስትህ ደግሞ እንደምታሸንፍ ተስፋ አለኝ ማለት ነው። ምክንያቱም ትግስት ለሰው ልጅ አስፈላጊ ስለሆነ በጣም አስፈላጊ ስለሆነ ማለት ነው። በርታ ወንድማችን። በጣም ትዕግስተኛ ነህ። በቃ በጣም በጣም በጣም በጣም ጎበዝ ሰው ነህ። ስለ እውነት በጣም ጎበዝ ሰው ነህ። ሳላደንቅህ አላልፍም። ሳምሶንም እንደዚሁ የተሻለ ትዳር ይሰጥሃል። የተሻለ ህይወት ይሰጥሃል። የተገፋ ሰው ደግሞ ጥሩ ደረጃ ነው የሚደርሰው። ጀግነህ ጀግና ሆነህ በጣም አምሮብህ ነው። በነገራችን ላይ የመጣ በጣም ነው፣ ውበቱን ይደፋብህ። የምር ነው የምልህ እንዲህ በዚች ሁለት ወርና ሶስት ወር ውስጥ ለራሱ የሰው ልጅ ሰላም ከሆነ ሰላም ካገኘሽ በቃ ጤናኛ ውስጥሽ ጤነኛ ከሆነ ሰውነትሽ ብትበይም ባትበይም ሰውነትሽ እያማረ ሰውነታችሁ ደስታን የሆነ ሰውነታችሁ ሰላም እያገኘ ነው። የውስጥ ሰላም ከሌላችሁ ግን የፈለገ ጮማ የፈለገ ማር ብትጠጡ ሰውነታችሁ ከመገርጠጥ ወደ ኋላ የለም። ለሰው ልጅ ዋናው ምንድን ነው? ሰላም ነው። ሰላምን መስጣት ያ ሰው ለዛ ሰው ገንዘብ አይደለም የሚፈልገው ያንን ሰው ሰላም እንዲሰጡ መርዳት ባይችል እንኳ ከጎኑ ሆኖ ጓደኛ ልሁንህ ባይል እንኳ? መተው መተው፣ ለራሱ ለሰው ልጅ ሰላም ነው። መተው በቃ ያለን ሰው እርግፍ አድርጎ መተው ነው። እንኳንም ወደ ራስ ተመለስ፣ ነገ የተሻለ ሕይወት ይሰጣል። አንተ ገና ሰው ነህ፣ ገና ወጣት ነህ። ነገ ጥሩ ትዳር ይገጥመሃል። በጣም ባለሙያ ነህ፣ በጣም ምርጥ አርቲስት ነህ። ሳምሶን በጣም ጀግና ነህ። ለአንተ ለእሷ ነው የቀረባት እንጂ ለአንተ ምንም አትሆንም። ጀግና ሰውነት ነገ ሰርተ ትቀየራለህ። ነገ ብዙ ደረጃ ትደርሳለ። ለልጆች አርያም ትሆን አባት ነህ ችለህ ችለህ፣ ካቅም በላይ ሲሆን ደግሞ ዞር ማለትን መልመድህ መልካም ነው። ጎበዝነህ በርታለኝ ዳጊ ግን የእውነት አንዳንድ ጊዜ እሴትን የሆነ በሴትነታችን ተጎዳን ብለን የምናለቃቅሰው ነገር ግን የሆነ ታማሚዎቹን ባታጠፊባቸው፣ ታማሚዎቹን የተጎዱትን ሰዎች እንትን ባትይባቸው መልካም ነው ብዬ አስባለሁ። ወደ ራስሽ ተመለሺ። ወደ ራስሽ እንትን በይ። በጣም ታግሶሻል። ሲጀመር ትዳር ይዘሻል። ሙዚቃ ምንም አያረግልሽም። ሌላ ስራ ብትሰሪስ ምን ችግራለሁ? ሌሊት ሌሊት እየወጡ ወደ ስራ መሄድ አግባብ ነው ብዬም ስለማላስብ ትዳር ከሆነ ትዳር ነው። ትዳርን ሌሊት ሌሊት መሸታ ቤት እየሄዱ መስራት ይኸው ከዚህ ደረጃ ይሄኛውን ያጎላልና፣ ስራሽን አቁመሽ ወደ ልጆች ብትከታተይ ብዬ ተስፋ አደርጋለሁ። ሌላ ስራ ብትቀጥይ። ዳጊም ማነው ሳምሶንም ጎበዝ በርታ። ልጆችን ቴከር አድርግ። በውጭ ነው ልጅን ቴከር ማድረግ በውጭ ነው ልጅም መርዳት የአባትነቱ ወጉ ነው ለማለት እፈልጋለሁ። ፋኒ በርታ፣ ጂጂም እንግዲህ አፍሽን ዝጊ፣ በፈጠረች ኑሯቸውን ይኑርበት። ይህን ይመስላል የዛሬ ሐሳብ አስተያየት። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተሳሳትኩት ወይም ደግሞ ያለ አግባብ የተናገርኩት ነገር ካለ ኮሜንት ላይ አሳውቁልኝ፣ እኔ አስተካከላለሁ ማለት ነው። ባይ መሰላማ